አብዛኛው ሰው ለምንድን ነው አብርሽ ላይቭ የማትገባው እያላችሁ ነበር። ና እንዴት ናችሁ ጋይስ? እሰማለሁኝ። ሩታ ጋግባ ሩታ ማስገባት። ወይዬ፣ ወይዬ፣ ወይዬ የእኔ ፋሚሊዎች እሽ እናስገባታለን። እሰማለሁ ግን ድምፄ እኔ ጋይስ ድምፄ ይሰማላ? ስኪታብታብ አድርጉ። ብዙ ሰው ላይ ብገባ ላይ ብገባ እያላችሁ ሼር እያረጋችሁ ነበር እና ዛሬ መግባት ሙድ አልነበረም ግን ደግሞ ማለት ነው ፋሚሊዎች ለምን አላስደስታችሁም ገብቼ የገባሁት የምሬን ስላግናችሁ ማለት ነው እንዲ መግባት ሙድ አልነበረኝም ማንሽካይ አብርሽ ሌሆነ እኮ ምን እንታይ እያለሁ ጋይ ጋይስ፣ አንዴ የት ሄደህ? ብዙ ሰው ላላረበበት እና የለም አጣሁት። ሀያ ብርሽ የሰጠኝ ጽሁፍ እጽፍልህ ነበር በፊት የሚል በእርግጠኝነት አብረሽኝ የተማርሽልኝ መሆን አለብሽ ነበር እና ጋይ ለሰው ነበር ማጽፈው እየገፈልኩ አንዳንዴ ግን የታለሽ? ቆይ እንግዲህ አጣሁሽ አጣሁሽ። ድጋሚው ኮሜንትሽን ድጋሚውና እንደሆነሽ ነው። እግዚአብሔርን እኔ ጽሁፍ መጻፍ አልወድም ነበር ተማሪ እያልን ነው። ከዘጠኛ ክፍል በኋላ ነው የማልወድ የነበረው። እስከ ዘጠኛ ክፍል ድረስ እራሴ እጽፍ ነበር። ዘጠኝ እስከ ስምንት ድረስ ማለት ነው። ከዚ መሰት ሲሰለቸኝ ክላስ ውስጥ ያሉ ሴቶች ተማሪዎች ዝም ብዬ ብር እየሰጠዋቸው ምናምን ጽፍ ልኝ ነበር እና አስታወሰችኝ። ለዛ ነው ግን ጻፊና ልሽ ማል እንደሆነች ጋይስ ሰዎች ነው ያደረጋችሁልኝ፣ እንድገባ ሮታ። ትላንትና ነበረ ቀጠሯችን፣ ግን ደግሞ በቀጠሯ ል ትገኝ አልቻለችም። ሲቀጥል ደግሞ የመግባትም ፍላጎት አልነበራትም ትናንትና። ስለዚህ ዛሬ ምን ተገኘና እሷ ስትገባ፣ እናንተ ሺ የምታደርጉልኝ ማለት ነው ጋ ታብታብ አድርጉ፣ ሺ ታብታብ አድርጉ። ሁለት ሰው ይግባ፣ እሺ ቤተሰቦች